ሰላም ጤና ይስጥልኝ ውድ የቲዩ ተከታታዮች፣ እንደሚቆያችሁ ልዩ ብሄራዊ ሎተሪ ድርጅት ህዳር አንድ የሚወጣውን ልዩ እድል የእድለኛ ቁጥሮችን ሙሉ ዝርዝር ይዞ መጥቷል። በዚህም መሰረት እኔ የማቀርብላቸው ይሆናል። ዜሮ ቤት ከወጡ ቁጥሮች መካከል ሀያ አምስት ስድስት አምስት ዜሮ ብሎ የሚጨርሰው ቁጥር ሀያ ሺ ብር እድለኛ ወይም ተሸላሚ ያደርጋቸዋል። እንዲሁም ደግሞ ዜሮ አምስት ሁለት አንድ ስምንት አምስት ዜሮ ብሎ የሚጨርሰው የስምንት መቶ ሺህ ብር እድለኛ ወይም ባለ እጣ ያደርጋቸዋል ማለት ነው። አንድ ቤት ስንገባ 9201 ብሎ የሚጨርሱ የመጨረሻ ቁጥራቸው ማለት ነው ሺ 1500 ብር እድለኛ ተሸላሚ ያደርጋቸዋል። ሁለት ቤት ስንገባ የመጨረሻ ቁጥራቸው 0980072 ብሎ የሚጨርስ የሎተሪ ቁጥር የ500 ሺህ ብር እድለኛ ወይም ተሸላሚ ያደርጋቸዋል ማለት ነው። እንዲሁም ደግሞ ዜሮ ሰባ ሁለት ብሎ የሚጨርስ የሎተሪ ቁጥር አራት መቶ ብር ተሸላሚ እድለኛ ያደርጋችኋል። የመጨረሻ ቁጥር ደግሞ ሁለት ብቻ ሆኖ ይወጣላችሁ፣ መቶ ብር ተሸላሚ ወይም ማስተዛዘኛ ታገኛላችሁ ማለት ነው። ሶስት ቤት እና አራት ቤት የሆኑ የመጨረሻ ቁጥራቸው እነዚህ ቁጥሮች ምንም እድል ውስጥ ተሳታፊ አልሆኑም፣ ወይም ደግሞ ወጣ ዝርዝር ውስጥ አልገቡም ማለት ነው። አምስት ቤት እንገባለን ማለት ነው። አምስት ቤት ሆነ ከወጡ ቁጥሮች መካከል አስር ዘጠኝ አምስት ዜሮ አምስት አምስት ሆኖ የወጣ የሎተሪ ቁጥር የአምስት ሚሊዮን ብር እድለኛ ወይም ባለእጣ ያደርጋቸዋል። እንዲሁም ደግሞ ሃያ ስድስት አራት አምስት ስምንት አምስት ብሎ የሚጨርስ የሎተሪ ቁጥር አስር ሚሊዮን ብር የአንደኛ እጣ ቁጥርን ይዟል ማለት ነው። እንኳን ደስ አላቸው እያልኩኝ ወደ ስድስት ቤት ስንገባ ስድስት ቤት እንደዚሁ እንደ ሶስትና እንደ አራተኛ ምንም እጣ ውስጥ አልተሳተፉም። ስለዚህ መጨረሻው ስድስት የሆነ ቁጥር ያላቸው ሰዎች ያው እድል ዝርዝር ውስጥ አልገባችሁም ማለት ነው። የሰባት ቤት ስንገባ ሰባት ቤት ሆኖ የወጡ ቁጥሮች መካከል 0033 ሶስት አራት ሰባት ሆኖ የወጣው የሎተሪ ቁጥር የአንድ ሚሊዮን አምስት መቶ ሺህ ብር እድለኛ ተሸላሚ ያደርጋቸዋል። ስምንት ቤት ስንገባ 08 ብሎ የሚጨርስ የሎተሪ ቁጥር 200 ብር ተሸላሚ እድለኛ ያደርጋል ማለት ነው። እንዲሁም ደግሞ 98 48 ብሎ የሚጨርስ ቁጥር ሶስት ሺህ ብር እድለኛ ተሸላሚ ያደርጋል። ዜሮ አምስት ሰላሳ ሶስት ስምንት ብሎ የሚጨርስ ቁጥር ደግሞ አስር ሺህ ብር እድለኛ ያደርጋቸዋል ማለት ነው። ወደ መጨረሻው እና ዘጠኝ ቤት እንገባለን። ዜሮ አራት ሀያ ሁለት አራት ዘጠና ዘጠኝ ብሎ የሚጨርስ የሎተሪ ቁጥር ሶስት ሚሊዮን ብር ወይም የሶስተኛ እጣ ባለቤት ሆናችኋል ማለት ነው። እንኳን ደስ አላችሁ። ላለው ላይክ ሰብስክራይብ ማድረጋችሁ እንዳይረሳ።